ወራሙትለ በረካቱ ድነ የተከበራችሁ የቲቪ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? ኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ እንግዲህ ባለፈው ቪዲዮ አልሰራላችሁ ብዬ ነበረ ጨርሻ ልብያችሁ ነበር። በእርግጥ ጨርሻለሁ፣ ግን ዛሬ ደግሞ ይሄ መጨረሻ የሚወጣ ስለሆነ እየሰራሁላችሁ ነው ማለት ነው። በጣም ያማምሩ ይሄ ወደ ሰንበት የሚላክ ነው። ፒኮክ ጎልደን ማለት ነው። ጎልደን ከለ ፒኮክ ነው። እንደምታዩት በጣም ያምራል። የባለዚህ እንግዲህ መጋረጃ አላት፣ ሱፍራ አላት። እዚህ ቤቢ ያላት ማለት ነው። በጣም የሚያማምሩ ናቸው። ይሄ ደግሞ ወደ ሚሌ የሚሄድ ነው። አንፋር ክልል ማለት ነው። እንደምታዩት ሙሉ ፒኮክ የተሰራ ነው። ይታያቸዋል። ይሄ ቤቢ ነው። የፊራሽ ጨርቅ አለው። ፊራሹ በልሙጥ ጥቁር ነው። ይሄ ብዙ ጊዜ የፊራሽ አይሆንም። ፒኮኩ ማለት ነው። እንደምታዩት ከስር ላይ ስለምንጠቀም ይሄ የፊራሽ አይሆንም። አንዳንድ ግን በትእዛዝ ሲሆን ተቀላቅሎ ሊሰራ ይችላል ማለት ነው። ውድ ደንበኞቼ እዚህ ጋር ሁለት ሱፍራ አለ እንደምታዩት ይሄ ክሪም ፒኮክ ነው። ይሄኛው ደግሞ ጎልደን ነው። ልዩነት የለውም፣ ጨርቆቻቸው አንድ ናቸው። ይሄኛው ያው ጎልንትኖቹ ፒኮኮች ናቸው የሚለያቸው። እንግዲህ ውድ የኢትዮ ቤተሰቦች የቪዲዮውን ከመጀመራቸው በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ቻላ ነው ላሳድጉ ማለት ነው። እነዚህ እንግዲህ የአረፋ ትእዛዝ ናቸው እንዳለ። ይሄ ደግሞ እዚሁ ኬሚሴ ነው። ይሄ እዚህ ጋር ለየት የሚያደርገው በዚህ ፔፕ የተሰራ ነው፣ በትእዛዝ የተሰራ ነው። ብዙ ጊዜ በዚህ የምንሰራው በትእዛዝ ሲሆን ነው። እንደዚህ ይታያችኋል። ይሄ ውስጡ ይሄ ስፖንጅ ነው፣ እንግዲህ ላይ ለነው የሚታያችኋል። አንደኛ ደረጃ ነው። እንግዲህ ጥራቱን የወደደ ሁሌም ደንበኛ አድርጎ ይመጣል። የደንበኛ ትዕዛዝ ነው ማለት ነው። ውድ የዩቱብ ቤተሰቦች የቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ቻናሉን አሳድጉላችኋለሁ። አረፋ ለአረፋ አሁን በእርግጥ አይደርስላችሁም። ብዙ ልጆች ለአረፋ አይደርስም ብያችኋለሁ። ከአረፋ ውጭ ለርክብ የምትፈልጉ ለንግድም ማለት ነው፣ ለማንኛውም አቅርቦት አደርግላችኋለሁ። ይሄ ደግሞ ወደ ጨፋ የሚላክ ነው። በክሬም ከለር ፒኮክ ነው። ይሄ ደግሞ ደሴ ዙሪያ የሚላክ ነው። እንደምታዩት ይሄ አሁን እዚህ ጋር ለየት የሚያደርገው የመጅልስ ጨርቅ በስፖንጅ አልተሰራም፣ በባዶ ነው ይታያቸዋል። ጨርቁ ብቻ ሁኖ ኪስ ተለብሷል፣ ግን ዘርፍ አለው። ዘርፉ እንደዚህ ይታያቸዋል። ዘርፍ አለው። ዲዛይንም ወጥቶበታል። የሶስት ሰው ትእዛዝ ነው ይሄ በአረንጓዴ ነው እንግዲህ ማሽን የተሰራው የመጅልስ ጨርቁም አረንጓዴ ነው። እንደምታዩት ዘርፉም ደግሞ አረንጓዴ ነው። ይሄ እንግዲህ በትዕዛዝ ነው ያለ ስፖንጅ ብላኝ እዚህ እንደዚህ ሰርቼ ላታለው። ውድ ደንበኞቼ የፊራሽ ጨርቋ እንደዚህ ነው። እንደምታዩት ዳርና ዳር ላስቲክ እዚህ አራት ማዕዘን ላስቲክ ይሰራል። ይሄ እንግዲህ ንቅንቃ አይልም፣ ፊራሹ ግጥም አድርጎ ይዟል። እዚህ መሃል ላይ ደግሞ ማሰሪያ አለው። እንደምታየት ውድ ደንበኞቼ እያንዳንዱ እንትን አለው። ይሄ ደግሞ ደሴ የሚላክ ነው፣ ይታያቸዋል። ስፖንጅ አለው። ይሄ ደግሞ እዚህ ውስጡ ስፖንጅ አለው። ያው ይሄ እንትን ነው። ያለ ስፖንጅ ያሉትም ያለ ስፖንጅ ይሰራላቸዋል፣ በስፖንጅ ያሉትም ደግሞ በስፖንጅ ይሰራላቸዋል። እንግዲህ ውድ ደንበኞቼ ግን በስፖንጅ ሲሆንም በጣም ያምራል፣ ያለ ስፖንጅም ያምራል። ሁለቱም ያምራሉ። ይሄም ያው የመጅልስ ጨርቅ ወፍራም ስለሆነ ያለ ስፖንጅም ያምራል። እናንተ እንደፈለጋችሁ ትሰራላችሁ። አለ ወደ ደንበኝ እቺ በቀይም አለ ማለት ነው። ይሄ ደግሞ ለእናቷ ነው፣ ባረንጓዴ ወደሷ ነው። ቀዩ ደግሞ ለእናቷ ነው ማለት ነው። ይታያችኋል። ይሄም ያለ ስፖንጅ ነው የተሰራው፣ ግን ማች ነው። ሁሉም ማች ነው። ዘርፉን ብትሉ ማች ነው። ኪሱም ማች ነው። ሁሉም ማች ነው። እንግዲህ ወደ ደንበኞች የፍራሽ ልብሱ ይሄ ይመስላል። እንግዲህ እናንተ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር ያደረጋችሁ ቻናልን አሳድጉልኝ። ኢንሻአላህ እኔ የሚገኘው እንግዲህ ኢትዮጵያ ውስጥ ወሎ ኬምሲ አረፋ ገበያ ማዕከል እገኛለሁም። የኢትዮጵያ ውስጥ ደግሞ የትም ሀገር ልክላችኋለሁኝ በትእዛዝ ማለት ነው። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። አረፋ ገበያ ማዕከል እገኛለሁ አርባ አንድ ቁጥር እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ በኦንላይን ማዘዝ ትችላላችሁ። እንግዲህ ወደ ኢትዮጵያ ቤተሰቦች አረቢያን መጅለስ ጭምር ማንኛውንም ሙሉ የወይባ ማቴሪያል ማቀርብላችኋል። ኢንሻአላ ቴሌግራም ቻናል ውስጥ ገብታችሁ የምትመለከቱት በሙሉ የማቀርብ ነው የሚሆነው። እንግዲህ እዚህ ውስጥ ያልጠቀስኩት ነገር ካለ እናንተ ኮሜንት ላይ ያስቀምጡልኝ ማለት ነው። ውድ ደንበኞቼ ለዛሬ ያስኩት ቪዲዮ ይህን ምስላ ስለተከታተላችሁኝ በጣም አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ በረካቱ